ብቻ ምን አለፋን ባጭሩ የተለያየነን አደለም። የምድር የእናት ሆድም ዥንጉርጉር ነው አይደለም እንዴ? ለምሳሌ አንዱ ጡት ጠብቶ እንዳልጨረሰ ግልገል የሚያስፈነድቀው ነገር ለሌላው በተቃራኒ ሆኖ አራስ ነብር ሊያደርገው ይችላል። እንደዛውም ደግሞ እልክፍክፍ ብሎ የሚወዳትን ሴት አንዱ ደግሞ ባለፈችበት ማለፍ ላይመኝ ይችላል። መመሳሰልም እንደተጠበቀ ሆኖ በዚህች ዓለም ማግኘት አለ፣ እንደዛውም ማጣት አለ። መደሰት አለ፣ እንደዛውም ማዘን። መታመም አለ፣ እንደዛውም በሽታ አለ። የተቃራኒ ቋንቋ ብዛት ተጠቅሜ ሳላደክማችሁ፣ ብቻ አብዛኛው ነገሮች ቅራኔ አላቸው። እያንዳንዱ ጣዕም ደግሞ መቅመሳችን አይቀርም። ታዲያ ትንሽ ሐዘን፣ ትንሽ ህመም፣ ትንሽ ማጣት ባጋጠመን ጊዜ ሰብር የሚባል ነገር ከናካቴው ይረሳና እቺ ምሬት ተከፍታ ትውሰደኝ በአንድ ብር ሲባጎ ሲጥ ማለት ነበረ። እናም ሌላም ሌላም የመሳሰሉ ፋይዳ ቤስ የሆኑ ቃላት እንጠቀማለን። ምናልባት ችግር ሲነካን የመጀመሪያችንን ላይሆን ይችላል። አላህ አሳልፎ ያሳየን ብዙ ችግሮችም ይኖራሉ እንሻ አላህ አሁንም ያልፋሉ። እህቴ ሕይወትሽን ያመሰቃቀለብሽ የመሰለሽ ሰው አለ፣ የማይገፋ የመሰለሽ ችግር አለ፣ ጤንነትሽ ላይ እክልስ አለ። አይዞሽ አብሽሬ የአላህ ራሕመት ሰፊ ነው።

እንኳንስ ሌላው ቀርቶ ሰው እንኳን ያልፍ የለ ብቻ፣ አናማር፣ ታገሽ፣ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለቻሉ። መገፋትሽን አትጢ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊትነሱኝ ብለሽ አትሸብሪ። ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና፣ በዱንያ ላይ ታገሽ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሽ። ከመታገስም ጋር ዝም አትበይ፣ ድከሚ ታገይ።

ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። እስቲ ምን አስጨነቀን? እድላችንና እጣፋንታችን ሁሉ በአላህ ስብሐነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጠም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው

የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለውም። ለየግላችን በጀታችን ተመድቦልናል እሰርቃለው፣ እቆርጣለው፣ እነፍጋለው ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና

ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላለን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ምን አሳስበን? የሚያሳድደን ጠላት ይኖረብን ይሆን? እድሜያችን በአላህ ስብሓን ወተዓላ እጅ ነው። የወደደን የአንዲትም ቀን ዕድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። ዕድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም በሽታ ሰዎችም ሆኑ ሌሎች አደጋዎች ምክንያት ናቸው እንጂ ህይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማህፀን ውስጥ የጠበቀን አላህ ሱብሓነሁ ወተዓላ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው የሌለው ሰው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ነብያትም ደጋጎቹ የአላህ ሱብሓነሁ ወተዓላ ባሮችም ጠላት ነበራቸው። ፊርዓውን የነቢ ሙሳ ዋና ጠላት ነበር። ነቢ ዒሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን አለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። እስቲ ምን ያሳስበናል?

በሌለው ባህሪ አነውረውታል! ወልዓያዙ ቢላህ ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹሕ ከባቢ ያደገችዋን ንጽሕት መርየምን ንጽህናዋን እያወቁ ያለ ጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነብያችንን አለይሂ ሰላቱ ወሰላም ባለቤት

ምን ያሳስበናል? ዋናውና ከኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ

እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትየለሌ ነው። በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ አይኖችና የተቃጠሉ ልቦች ሊሸኙን ይችላሉ። በመልካችን፣ በቁመናችን፣ በእውቀታችን በስልጣናችን በሀብታችን በሰው ዘንድ ባለን ተወዳጅነት በትዳራችን በምንለብሰው ልብስ በምንበላው ምግብ አላህ በለገሰን ልጆች በሰራነው ቤት በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም። ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያጋጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት እንዴት ይዞውትር ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን። ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን፤ እሱ ግን የራሱን ትቶ የኛን ሕይወት ይኖራል። ከራሱ በላይ የኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የኛ ማጣት ያስደስተዋል። እየዘመኑ የዚህ አይነት ሰዎች አሉ።

እኛ ሙስሊሞች በመጨረሻው ዓለም ስናምን የካሳና የጀዛ ቀን መሆኑን እናምናለን። ሌላው ቀርቶ ቀንድ የሌላት ላም በቀንዳም ላም በደረሰባት በደል ትካሳለች። በዳይ ሰው በዳይ እንደሆነ ውስጡ ይነግረዋል። ሕሊናውም ሰላም ይነሳዋል። በዚህም ሆነ በመጨረሻው ዓለም እረፍት የለውም የጊዜ ጉዳይ እንጂ በዚህ ምድር ላይ የእጁን ያገኛል። ዛሬ ቢፈነድቅ ቢደሰት ለጊዜው ነው። ዛሬን ቢያልፍ ነገ ሌላ ኬላ አለበት። በትንሳኤ ቀን የሚጠብቀው መዓት ከባድ ነው። በቂያማ ቀን ለምርመራ ዋናው መርማሪ ፊት ይቆማል። መልካም እንዳሁን ሁሉ አይኑ እያየ ይነጠቃል። የበደላቸውን ሰዎች እንዲክስ ይደረጋል። የሚክሰውም ዱንያ ላይ ከሰራው የመልካም ሥራ ምንዳው እየተወሰደ ነው። አይን እያየ የራስን መልካም ሥራ አሳልፎ ከመስጠት በላይ ምን ህመም አለ? በአላህ በዚህ መልኩ የበደለውን ሁሉ ይክሳል። የሰረቀውን ሁሉ ሳይወድ በግዱ ይመልሳል። መልካም ሥራ ከሌለው ወይም ለተበዳዮች ተሰጥቶ ካለቀ ከተበዳይ መጥፎ ስራ ተቀንሶ እዳ እንዲሸከም ይደረጋል። ስብሓን ላህ በደል የትንሣኤ ቀን ድርብርብ ጨለማ ነው። በዳይ ሰው ኪሳራው ብዙ ነው፣ ማረፊያውም ጨለማ ነው። ለበዳይ ሰው እዘንለት እንጂ ተበደልኩ ብለህ አትማረር። የተበዳይ ዱዓ ምላሽ አለው። የተበዳይን ጉዳይ አላህ አይረሳም። አንድ ቀን ይመልስለታል። እንባውን በአማረ ሁኔታ ያብስለታል። በደል ጉዳት ቢመስልም ትርፋለሁ። እናም ምን አሳስበ ምን ያሳስበናል በምንወደው ሰው ተከተን ሊሆን ይችላል የምንቀርበውና የምናምነው ሰው ጎድቶን ይሆናል። እርግጥ ነው ከሚቀርቡን ሰዎች በኩል የሚደርሰው ጉዳት ያማል። ርቀቱም ቅርበት ስላለው ነው መሰል ውጋቱም ጥልቅና ከባድ ነው የሚሆነው። ይህ የሆነው ለሰዎች የሰጠነው ዋጋ ከፍ ያለ በመሆኑ ነው። ራሳችንን ጥለን ከአላህ በላይ እነርሱን አምነን ስለተደገፍንባቸው ሕመሙ ከበደን በቀላሉም ወደቀን። የዱንያ ቀናት ምን ይዘው እንደሚመጡ አይታወቅም። ሰዎች የሆነ ቀን ሊለወጡ ሐሳባቸውንም ሊቀይሩ እንደሚችሉ እንወቅን። ስለሆነም ፍጹም በሆነ መልኩ በሰው ልጆች አንተማመን። የቁርጥ ቀን ወዳጆች ናቸው ብንልም ፍጹም በሆነ መልኩ ሰዎችን አንመን። ሳናስበው አንድ ቀን ያሳፍሩናል። በዛሬ ላይ ሰው ለሰው የሐዘን ምንጭ ሆኗል። ከወዲህ ወዲያ ሐሜትን የሚያመጡ በመቀኝነት የተበከሉ በውሸት የተነገሩ ሆኗል። በአሉ አሉ ይኖራሉ። በገንዘብ ጉዳይ የሚካካዱ ብዙዎች ናቸው።